ክቡራን ኦርቶዶክሳውያን በያላችሁበት ሁሉ የእግዚአብሔር ሰላም ለእናንተ ይሁን። እንኳን ለሕማማት ሶስተኛው ቀን በሰላም አደረሳችሁ አደረሰን። ከወንጌል ሚዲያ ዝግጅት በዛሬው ይዤላችሁ የምቀርበው ሶስተኛው የሕማማት ቀን ረቡዕ፣ ምክረ አይሁድ ወይም ደግሞ የእንባ ቀን በሚል ርዕስ ይዤላችሁ ቀርብ ያለው አሁን ባለን ዝግጅታችን ምክረ አይሁድን የምናይ ይሆናል ማለት ነው። ባጭሩ ሦስተኛው ቀን የምክር ቀን ተብሎ ይጠራል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት በግብረ ሕማማቱ ላይ ተጽፎ ከምናገኘው ማለት ነው ከጠዋቱ ጀምረን እስከ ማታ ድረስ የምናነባቸው ዋና ዋና ሀይላይቶቹ የሚያሳዩን አይሁድ በክርስቶስ ላይ እንዴት እንደመከሩና መስማማታቸውን ፋሲካቸው አሙስ ስለነበር የፋሲካቸው ጨርሰው አጠናቀው አርብ እንደሚሰቅሉት የወሰኑበት ቀን ነው ማለት ነው። እና ዛሬ ይህን ይዣላችሁ ቀርባለው። ወንጌል ሚዲያ ዝግጅታችን ሁልጊዜም አስፈላጊ በሆኑ ትምህርቶች ላይ ጠንከር ያሉ አጠር ያሉ ትምህርቶችን ለምዕመናን ግልጽ የሆኑትን እየመረጥኩኝ የማቀርብ ስለሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ ማሳሰብ እወዳለሁ ማለት ነው። እንግዲህ ምክረ አይሁድ የሚለውን ስናይ አይሁድ እንደሚታወቀው የተለያዩ አባሎች አሏቸው። ወደ ስምንት የሚደርሱ ቡድኖች ነበሯቸው ማለት ነው። ከእነዚህ መካከል ሊቃናት የሚባሉ አሉ፣ በእውቀት ደረጃም በለጥ ያሉ የተሻለ ያላቸው። ሰዱቃውያን የሚባሉ አሉ። ፈሪሳውያን፣ ጸሐፍት የሚባሉ አሉ። ረበናት የሚባሉ አሉ። ብዙ ናቸው። እያንዳንዳቸው ደግሞ የየራሳቸው የሆነ አመለካከት ነበራቸው። ለምሳሌ ረበናት የሚባሉት የሙሴን ሕግ በጣም በጽኑ አጥብቀው የሚያከብሩ ከሙሴ ሕግ በላይ ደግሞ ሕጉን ለመጠበቅ ያስችላል ብለው ሌላ ሕግ ጭምር የሰሩ ናቸው ማለት ነው እና ያን የነሱ የሰሩትን ሕግ ሲያከብሩ ግን ዋናውን ደግሞ እየረሱት እንደሄዱም ተጽፎ እናገኛለን ማለት ነው። ባጭሩ አይሁድ ብዙ ጊዜ ክርስቶስን ለመስቀል በጽኑ አስበዋል። ሀሳባቸው ግን ሲፈራርስባቸው ነው የቆየው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍሶ ዓለምን የሚያድንበት ቀን በራሱ ፍላጎትና ፈቃድ ጊዜው ሲደርስ ስለሆነ ያለ ጊዜው በመሆኑ ምክንያት ስምምነት ማግኘት አልቻሉም ነበር፣ እርስ በርሳቸው ይለያዩ ነበር። መመካከር ቢመካከሩም ቢወያዩም ውጤታማ የሆኑባቸው ጊዜያት አልነበሩም ማለት ነው። ጊዜው ሲደርስ ግን በዚህ ቀን ተሰብስበው መክረዋል። ምን ብለው ነው የመከሩ? እንግዲህ ዓለሙ ሁሉ ከሚረበሽ አንድ ሰው ብንገድል ይሻለናል የሚል ውሳኔ ወስነዋል ማለት ነው። በዚህ ተስማምተዋል። በእውነት ይህ ውሳኔ ዓለም የሚድንበት ውሳኔ ነው። ምክንያቱም ክርስቶስ ካልተሰቀለ ዓለም ነፃ ስለማይወጣ ከዲያብሎስ ባርነት ነፃ መውጣት ስለማይቻል እነሱ ወደውም ይሁን ሳይወዱ መንፈስ ቅዱስ ግን በውስጣቸው ላይ አድሮ ይህን እንዲወስኑ አድርጓቸዋል ማለት ነው። ስለዚህ በአጭሩ አይሁድ የመከሩበት ቀን የተስማሙበት ቀን ነው። ከዚህ በፊት እንደሚታወቀው አይሁድ የተሰበረሳቸው አይስማሙ። ክርስቶስን ለመስቀል ግን ጲላጦስ ከሄሮድስ ጋር አይሁድ የተሰበረሳቸው ፈሪሳውያን ከረበናት ረበናት ከሰዱቃውያን ከእስያውያን ጋር ከሌሎቹም ጋር መግባባት ችለዋል ማለት ነው። ክርስቶስን ለመስቀል መግባባት ተችሏል። በሌላ ጉዳዮች ግን እርስ በርሳቸው አይስማሙም። ለምሳሌ ፈሪሳውያን ከሰዱቃውያን ጋር በእምነት፣ በሃይማኖት፣ በአመለካከት ልዩነቶች አሏቸው። ስምምነት፣ አንድነት የላቸውም ማለት ነው። ረበናትም ከሰዱቃውያን ጋር እንዲሁ መስማማት አይችሉም። ሄሮድሳውያንም እንዲሁ ከጲላጦስ ጋር ሄሮድስና ጲላጦስም አይግባቡም፣ አይስማሙም። በክርስቶስ ሞት ግን ሁሉም ተስማምተዋል። ምክንያቱም ክርስቶስ የመጣው ዓለምን ለማዳን አንድ መንጋ፣ አንድ በግ፣ አንድ ምእመን አድርጎ የመንግስቱ ወራሾች፣ የስሙ ቀዳሾች እንድንሆን፣ አንድ የክርስቶስ ሙሽራ እንድንሆን ስለነበር ያ መግባባት ችለዋል ማለት ነው። በሌላ ነገር ግን አይግባቡም ነበር። በምድራችን አሁንም አንዳንድ ጊዜ ብዙ የምክር ስብሰባዎች፣ የምክር ውይይቶች፣ ጉባኤዎችን መገምገም ማየት ትችላላችሁ። በአንዳንድ ነገሮች ላይ ይስማማሉ። የሚስማሙት ምንድን ነው? ድሃን ለመግፋት አንድነት ይኖራቸዋል። የራሳቸውን ገቢ ለመሰብሰብ አንድነት፣ ሲካፈሉ ግን መስማማት አይችሉም ማለት ነው። ክርስቶስ ከተነሳ በኋላ እነዚያ ሁሉ መስማማት አልቻሉም፣ ተበታትነዋል መልሰው። ባጭሩ ከሦስተኛው የሕማማት ቀን የምንረዳው የአይሁድ ምክር አይሁድ ክርስቶስን ለመስቀል የተስማሙበት የወሰኑበት የመጨረሻው ስብሰባ ነው ማለት ነው። ይህም ስብሰባ ደግሞ ክርስቶስን ለመስቀል የተወሰነበት ነው። እንዴት ብናደርግ ይሻላል፣ ጠቋሚ ማን ይሆናል፣ ማን ያሳየናል የሚለው ሁሉ ለይሁዳ ሰላሳ ብር እንደሚከፍሉት ይሁዳ እንደሚያሳያቸው፣ ስሞ በማሳየት እንደሚያስረዳቸው ሁሉ የተወሰነበት ቀን ነው ማለት ነው። በዚህ ምክንያት አሙስ በሕማማት መሳሳም አንዱ በቤተክርስቲያን የተከለከለው አንዱ በመሳም አሳልፎ መስጠት የሚለው ነገር ስላለ ይህን ሁሉ የምንረዳበት ነው ማለት ነው። በአጭሩ ምክረ አይሁድ ይህ ነው። ሁለተኛው በረቡዕ በሦስተኛው ቀን የምንረዳው ማርያም እንተፍረት ባለሽቷ ማርያም ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ያቀረበችው ሽቱ ነው። በብዙ መክሊተ ወርቅ የተገዛው ሽቱዋን አምጥታ በክርስቶስ ራስ ላይ አርከፈከፈችው ማለት ነው። ይቺ ሴት እንደሚታወቀው በኃጢአት፣ በክፋት፣ በኃጢአት ተገቢ ባልሆነ ህይወት፣ አሰቃቂ በሆነ ለሰዎች በማይመከር በማይፈልግ አይነት አኗኗር የምትኖር ነበረች። ሕይወት አስገድዷት ወዳም ሳትወድም እንዲህ አይነት ነገሮች ለሌሎች እህቶቻችንም ሊገጥማቸው ይችላል። ስለዚህ ማርያም እንተ እፍረት በዚህ አይነት ህይወት ኖረች። ኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚለው ዓለምን የሚያድነው መምህር ሲመጣ ግን ወደ እርሱ ሄዳ ያላትን ነገር በሙሉ በመላ ዘመኗን የሰበሰበችውን መክሊተ ወርቅ ለእርሱ በመስጠት ሽቱውን ገዝታ አምጥታ በጌታችን ራስ ላይ አርከፍክፈዋለች ማለት ነው። ይህም በሦስት ሺህ መክሊተ ወርቅ የተገዛ ማለት ነው። ስለዚህ ያን ስታመጣም ስታደርግም በዚህ በጎ ስራዋ ምክንያት የሚያመሰግናት ሳይሆን የሚያዋክባት ነበር የገጠማት። ለምሳሌ ከአስራ አንድ ቢታሰብ ለይሁዳ 30 ብር ሊደርሰው ስለነበር ለነዳያን ሊሰጥ የሚገባውን ለምንድን ነው እንዲህ ይህን ያል ብክነት? ብሎ የገንዘብ እንዳይባክን ተቆርቋሪ በመምሰል የውስጥ የሆነ የራሱን ስሜታዊ የሆነ ተቃውሞውን የገለጸበት ነበር ማለት ነው። ስለዚህ ስሞን በስሞን ቤት ነበር ይህን ያደረገችው። ስሞን ራሱ እንዳትገባ አጢአተኛ ናት ብሎ በር ቢዘጋባትም ያንን ሁሉ ተግዳሮት አልፋ መልካም በጎ ምኞቷን የፈጸመችበት ቀን ነው ማለት ነው። በሦስተኛ አጠራሩ የእንባ ቀንን በመባል ይታወቃል ማለት ነው። የእንባ ቀን ማለት ኃጢአቷን አስባ የክርስቶስን ሞትም ጭምር አስባ እያነባች፣ እያለቀሰች በእንባዋ የክርስቶስን ማንነት ያሰበችበት ነበር ማለት ነው። እና ይቺ ሴት በአራቱም ወንጌላውያን ተጽፎላት ስሟ ይጠራላታል ጌታችን መታሰቢያዋ እስከ ለተ ምጽአት ድረስ ይነገርላት ባለው መሰረት ወንጌላዊ ማቴዎስም ማርቆስም ሉቃስም ዮሐንስም ጽፈዋል አራቱም ወንጌላውያን የእርሷን በጎነቷን ያላትን ነገር በሙሉ ያደረገችውን ተጽፎላታል ማለት ነው ምክንያቱም ይህን ቀድማ በለተረቡ ያደረገችው ለምንድን ነው የሚለውን ስናይ ክርስቶስ አርብ እንዳታደርገው አይሁድ አያስቀርቧትም። እሁድ እንዳታደርገው ደግሞ በሶስተኛው ቀን ፈጥኖ ይነሳባታል። ስለዚህ መንፈስ ቅዱስ ባስገነዘባት መሰረት ቀደም ብላ ይህ እናደርጋለች ማለት ነው። ባጭሩ ከሶስተኛው ቀን ከዕለተ ረቡዕ ምክረ አይሁድን የእንባ ቀን የሚለውን ባለሽቷ ማርያም ያደረገችውን ነገር እንረዳለን ማለት ነው። ወንጌል ሚዲያን ሰብስክራይብ ሸር ላይክ ማድረግ አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። በሰላም ለብርሃነ ትንሣኤው ያድርሰን። ሰላም ቆዩ።